ረቡእ፣ ሜ 21 2025፣ ራፕሶዲ ኦፍ ፍሬሊቲ በፓስተር ክሪስ ኦያኪሎሜ። የዛሬው ርዕሳችን የሚሆነው አለመሞትን መረዳት ይላል። እነሆ ሚስጥርን አሳያችኋለሁ ሁላችን አናንቀላፋም ሁላችንም እንለወጣለን፣ አንደኛ ቆሮንቶስ 1551 ብዙዎች በዕብራውያን 927 ላይ ለሰዎችም አንድ ጊዜ መሞት ከእርሱ በኋላም ፍርድ እንደተመደበባቸው የሚለውን ቃል በተሳሳተ መንገድ ይተረጉሙታል። ከዚህ ጥቅስ በመነሳት ሁሉም ሰው አንድ ጊዜ መሞት አለበት ብለው ይደመድማሉ። ነገር ግን ትክክለኛው አተረጓጎም ለሰዎች አንድ ጊዜ እንዲሞቱ ስለታዘዘላቸው፣ ክርስቶስ አንድ ጊዜ ለሰው ልጆች ሁሉ ሞቷል። የእርሱ ሞት ለዚያ ትእዛዝ ፍጻሜ ነበር እንጂ እያንዳንዱ ግለሰብ በአካል መሞት እንዳለበት የሚገልጽ መግለጫ አልነበርም። የኢየሱስ ክርስቶስ ወንጌል ሟችነትን አስወግዶታል። ሁለተኛ ወደ ጢሞቴዎስ ሰዎች አንድ አስር ክርስቶስ ኢየሱስ ሞትን ሽሮ በወንጌል ሕይወትና አለመጥፋትን ወደ ብርሃን አውጥቷል። ይህ በክርስቶስ ላሉት አሁን ያለ እውነታ ነው። ወደ አለመሞት፣ ሞት አልባነት ወጥታችኋል። አለመሞት ማለት አትሞቱ ማለት ነው። አንዳንዶች እንደ ሄኖክና ኤልያስ ያሉ ሰዎች ሳይሞቱ እግዚአብሔር የወሰዳቸው ሰዎች፣ ወደ ምድር ተመልሰው ሥጋዊ ሞት ሊያገኙ ይገባል ብለው ይከራከራሉ። ይህ ደግሞ የወንጌልን ምንነትና የክርስቶስን በሞት ላይ ያገኘውን የአሸናፊነት ድል የሚያጣጥል በመሆኑ የማይመስል ነው። ጌታ ኢየሱስ ትንሣኤና ሕይወት እኔ ነኝ፤ የሚያምንብኝ ቢሞት እንኳን ሕያው ይሆናል፤ ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም ብሏል። ዮሐንስ ወንጌል 11፡25-26 የዘላለም ሕይወት ምን እንደሆነ መገለጡ አስፈላጊ ነው። ዮሐንስ የዘላለም ሕይወት እንዳላችሁ ታውቁ ዘንድ በእግዚአብሔር ልጅ ስም ለምታምኑ ይህን ጽፌላችኋለሁ አንደኛ ዮሐንስ 5:13 የዘላለም ህይወት በአዲስ ልደት ጊዜ ለሰው መንፈስ የተሰጠ የእግዚአብሔር ተፈጥሮ ነው እናም ከሞት ወደ ህይወት እንደተሸጋገራችሁ ንቃተ ህሊናው በየቀኑ ሊኖራችሁ ይገባል ዳግመኛ ከተወለዳችሁ በኋላ ህይወት በእናንተ ውስጥ ይሰራል በእግዚአብሔር እቅድ ሙላት እንድትመላለሱ እውቀቱ እና መገለጡ አስፈላጊ ነው ሟችነት ተሸንፏል እናም እናንተ ባለመሞት ስፍራና እውነታ ውስጥ እንድትጓዙ ተጠርታችኋል። ይህንን መልእክት የሚሰማና የሚኖርበት የቤተ ክርስቲያን ትውልድ የሚነጠቀው ትውልድ ነው፣ እናም እኛ ያ ትውልድ ነን። የዛሬውን አጭር ጸሎት አብረን እንጸልይ። ውድ አባት ሆይ፣ በክርስቶስ ኢየሱስ ስላገኘሁት የዘላለም ህይወት ስጦታ አመሰግንሃለሁ። ሞት በእኔ ላይ ስልጣን እንደሌለው አውጃለሁ፣ ምክንያቱም በወንጌል እንደተገለጸው ባለመሞት እውነታ ውስጥ እጓዛለሁ። በዚህ ህይወት ንቃተ ህሊና ውስጥ እኖራለሁ ወደ ላይ እና ወደፊት ብቻ ለአንተ ክብር በኢየሱስ ስም አሜን ለተጨማሪ ጥናት አንደኛ ዮሐንስ ወንጌል 5:11-12 አንደኛ ቆሮንቶስ 15:53-57 ሮሜ 8:10-11 ተባርካቸዋል